ወልካም ማይ ፋሚሊ፣ ጉድ ኢቭኒንግ ኤቭሪዋን፣ ሃው አር ዩ? አይም ጉድ። እንዴት ናችሁ? እንኳን ደህና መጣችሁ። ያለው ምሽት እንደጊዟቸዋን ማናያልተኛ ማናያልተኛ በዚህ ሰዓት ነገሩ ነገሩ ብዙ ሰው አይተኛም በዚህ ሰዓት፣ ምክንያቱም የግሩፕ ስራ ስለሚሰራ አይተኛም። በዚህ ሰዓት ቀን ቀን የመዳም ስራ ሲያፋጋው ይውላል። ማታ ማታ ደግሞ የዩቲዩብ እና ግሩፕ ስራ። ሄሎ በልካም። እና አንዳንድ ሰው አይጠፋም ለማለት ያክል ነው። ብዙ ሰዎች ግን በዚህ ሰዓት ነው ላይቭ የሚገቡት። እና እንዴት ናችሁ? ዩቲዩብ እንዴት ይዟችኋል? ምን አዲስ ነገር አለ በዩቲዩብ ዓለም? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ስራ እንዴት ይዟችኋል? የዩቲዩብ ስራ ወይኔ፣ እኔማ ግሩፕ ራሱ ከወጣ ስንት ወረት ወሬ ማለት ነው ከዚህ በኋላ በየትኛው ነው ሞራሌ ነው ግሩፕ የምገባው? ትዕግስትም አይኖረኝ ባልወጣ ይሻል ነበር። ከወጡ በኋላ ግሩፕ መመለስ በጣም ከባድ ነው። እና ግሩፕ ካልሰራችሁ ደግሞ ያው ተመልካች ዜሮ ነው። ግብር ማድረግ አይቻልም። ያው ዩቲዩብ አንዳንዴ ደስ ሲለው ሼር ያደርጋል። አንዳንዴ ብዙ ጊዜ ሼር ያደርግ ሚሆኛ ታዋቂ እስከነሆን ድረስ ትላላችሁ ከእግዚአብሔር ጋር ወደፊት አንድ ቪዲዮዎችን ቫይራል ይወጣና እንፈምሳለን ትላላችሁ። በነገራችን ላይ ዩትዩብ ተስፋ ያልቆረጠ ሰው ማለት ነው፣ የሆነ ፍሬውን ይበላ መጨረሻ ላይ ማለት ነው። ግን ምንድን ነው በጣም መታገስ፣ ስራ ማቆም የለባችሁም የዩትዩብ የዩቲዩብ ስራ ቪዲዮ አፕሎድ ማድረግ ላይ መግባት ምናምን ግዴታ ነው። በቃ ወሳኝ ነገር እንደዛ ካልገባን በተአምር ማለት ነው ዩቱብ ይረሳናል። ግዴታ ነው። ቻናሌ ቅጣት ላይ ነው። እንደ እግዚአብሔር ፈቃድ በዚህ ወር ውስጥ ያልቃል። ሰኔ አንድ ነው ወደ አፕላይ ማድረግ የምችለው ማለት ነው። ያድና ያኔ ደግሞ ይቀበለኛል አይቀበለኝ የሚለውን ነገር አብረን እናያለን። ሶስት ወር ግን በጣም ረጅም ጊዜ ነው። ቅጣት የሚያስጠላው ነገር እኮ ዩቲዩብ ሲቀጣችሁ ማለት ነው የሆነ ቻናሉን ጸጥ ነው የሚያደርገው። በቃ ቪዲዮ ብታወርዱ ብሬ ከምን እንዳያደርግላችሁም ላይ ስትገቡ ሼራ ያደርግላችሁ የሆነ ዝም ምን የሚለው ቻናሉ በቃ ጸጥ ጸጥ ማለት ነው። ያው ምክንያቱም ከቅጣት በኋላ ብዙ ቪዲዮዎችን በርግጥ ሰርዣለሁ። እሱ በራሱ አንተን ነው ቻናል ያቀዘቅዛል፣ ግን ዩትዩብ በራሱ ራሱ ይዘዋል፣ በቃ ስታክ ነው የሆነው። ምንም ሸራ ያደረግላችሁ ኢቭን ኢፍ ቪዲዮ አፕሎድ የምታረጉበት ሰዓት ማለት ነው ሰብስክራይብ ላደረጓችሁ ሰዎች ራሱ ኖቲፊኬሽን አይደርሳቸውም። እኔ ስራ ዊ ለሰዎች ጥቂት ነበር ጓደኞች፣ እና ለምንድነው ቪዲዮ ማታወርጁ ኖቲፊኬሽን አይደርሰንም ይሉኛል። በተአምር አይደርሳቸውም። በተአምር ማለት ነው አያዩኝም፣ እኔን የማለት ስታክ ነው በቃ። ዩትዩብ ለማንም እንትን ያለው ይይዘዋል፣ ሸራ እያደረገው አይደለም። ሰብስክራይብ ታደረጋቸው ሰው ይቀር ነው ማለት ነው። እንኳን ይቀርና ለአዲስ ሰው እንጂ ሲከፈትና፣ በቃ ለአዲስ ሰው ሁሉ በቃ አንዴ ሸር ማለት ከጀመረ ላለው ሰው በሙሉ ሸር ያደርጋልና፣ ያ ዩትዩብ ባህሪ እንደዛ ነው። መታገስ ነው። ከእግዚአብሔር ጋር እንግዲህ መታገስ ነው። ትግስቱ ሊስጠን ፈጣሪ። ሌላ ምን ይባላል? ይሁ ለመለወጥ ሲባል ግዴታ መታገስ ግድ ይለናል ቤተሰቦች? እና እንደዛ ነው ያለው ነገር። እዚህ እንግዲህ ጌታ ያውቃል። ሀይ ዌልካም ዌልካም፣ ፕሊስ ላይክ፣ ሼር፣ ሰብስክራይብ። የሚገርመው ነገር እንደዚህ አሁን ሰው የለም። በጣም ብዙ ሰው ሲገባ እንደዚህ ዌልካም፣ ላይክ፣ ሼር፣ ሰብስክራይብ ስትሏቸው በገጽዋት ነው የሚወጡት። ለምን እንደሆነ አላውቅም፣ አይወዱም። ደግሞ እራሳቸው ወደው ፈቅደው ላይክ ካደረጉ በስተቀር እንዴት ስትሏቸው አያደርጉም። ዩቲዩብ ደግሞ ምን ይላል? ያው ፕሮሞት አድርጎ ሰብስክራይብ አድርጎ ይበሉ ምናምን ይላል። እኛ ስንል ግን እነሱ አይወዱም። ለምን እንደሆነ አላውቅም፣ አይወዱም። በምር ላይክ ስትሏቸው የሉም፣ ሄደዋል።

ዛሬ ሸር አድርጎ ሊያደርግልኛል አያደርግልኛል? እስካሁን ሁለት ሶስት ሶስት ሰው ሊገባ ያለው ገና ነው። ሸር ያደርጋልኝ አይደለም። ሸር ሲያደርግ ያስታውቃል ባንዴ። ልክ ስከፍቱ አስር ሰው ይቀባል አስራ አምስት ሰው ምናምን ካለ በቃ ወረዲ፣ በቃ ሬድ ነው ለሰዎች ሸር ለማድረግ ማለት ነው። አንድ ሰው ሁለት ሰው ከሆነ ግን ዝም ብሎ ነው። ሰብስክራብ ያደረጓቸሁ ሰዎች በአጋጣሚ እንደዚህ እስክሩት ያደረጉ ነው፣ ይሄ እንጂ አድሶ ያገኛችሁ ግን ዩቱብ መጀመሪያ ሾርት ፊድስ ላይ መጀመሪያ ላይ ካስቀመጠላችሁ ሰዎች ያገኛችኋል እና በአንድ ይገባሉ። አስር ሰው ሀያ ሰው በአንዴ ሲገባ እዛ በኋላ በቃ ለብዙ ሰዎች ይሰር ያደርገዋል ማለት ነው። እና ይሄን ያለው ነገር እስቲ ተስፋ አልቆርጥም መቼም ቢሆን በዩቲዩብ ማለት ነው። መቼም የሆነ ሰዓት በቃ በዩቲዩብ ብዙ ብር እንደማገኝ ተስፋ አለኝ። በጣም እርግጠኛ ነኝ፣ መቶ ፐርሰንት እርግጠኛ ነኝ። ምናልባት ጊዜ ሊፈጅ ይችላል። አንዳንድ ያው ሞይታዬ ያነሳል ተስፋ አልቆርጥም ግን ቢያነሳ በተአምር ተስፋ አልቆርጥም። የምቀየርበት ፕላትፎርም ሁሉ ነው የሚመስለኝ ዩቲዩብ ማለት ነው ስፔሻሊ ደግሞ የራሴን ስራ መስራት ስጀምር እና ደግሞ እግዚአብሔር ያግዛናል። መበርታት ነው። ሰው አገራቸው ተቀምጠዋል፣ እንደ አሁን እየፈር ሰው ያሉት አሪፍ ብር እያገኙ ያሉት። ስለዚህ እኛም ከወዲሁ ቻናላችንን አሟሙቀን ሀገር ቤት እንገባለን። በቃ እዛ ከሄድን በኋላ አሪፍ አሪፍ ቪዲዮ መስራት ነው በቃ ከኛ የሚጠብቀው። ተመልካች ምን ይፈልጋል? የሚለው ነገር ተመልካች ምንድን ነው የሚፈልገው? የሚያዝናና ነገር በቃ ዘና ማለት ነው የሚፈልገው። ጭንቀት ነገር አይፈልግም። ሰው ሳየው በቃ ፕራንክ፣ ይሄ ቀልድ ነገር ምን የሚፈልገው ራሱ ማጭ አይፈልግም እና እንደዚህ አይነት ነገሮችን መስራት ነው እላችኋለሁ። ጌታ ያውቃል። በተረፈ በርቱልኝ። በርታ ጉዞ ወደፊት፣ አሁን ይቀጥላል። ግሩፕ ቦተም እዚህ ጋር ግን ተስፋ አልቆጥም። ሄሎ ዌልካም ዌልካም ማይ ፋሚሊ ጉድ ኢቭኒንግ ኤቭሪዋን

ምክንያቱም እስኪ ወደ ቪዲዮዎችን እንሂድ። ለማንኛውም ይቆጥረዋል። አንድ ሙሉ ሰው ከመጣ